አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል አስር የአህመድ ሳሎን በሰፈሩ ወይዛዝሪትና እናቶች ሙልት ብሏል የምሳ ፕሮግራም አዘጋጅቶ የጠራቸው እናቶች ከሰፈሩ አንድም ሳይቀር የሰርጉ ቀን ይመስል እጅግ ዝንጥ ብለው ተውበውና ደምቀው መጥተው ቤቱን ሞልተውታል ከበሉና ከጠጡ በኋላ አህመድ ከመቀመጫው ተነስቶ ቆም በማለት እንዲህ ሲል አጠር ያለ መረጃ ስለ ሰርጉ ሰጣቸው። በቅድሚያ የሰፈሬ እናቶች ተወልጄ ያደግኩባችሁ፣ ምረቃታችሁን ጠጥቼ፣ ከጓዳ ሞሰቦቻችሁ ተጋርቼ፣ እንጀራችሁን በልቼ እዚህ የደረስኩባችሁ ውድ እናቶቼ አከብራችኋለሁ ስለመጣችሁ እጅግ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል አስር ደርሰናል። ዛሬ የፈለኳችሁ እውነት ለእናንተ ማብራራት ለቀባሪው ማርዳት ይሆንብኛል። ሰፈሩ በሙሉ ስለ ሰርጉ እያወራ አሸማቀቁኝ። ሰወጣ ስገባ መብሩክ በሚሉና እንኳን ደስ አለህ በሚሉኝ በሚወዱኝና በሚያከብሩኝ እኔም እጅግ በሚወዳቸውና በማከብራቸው የመንደሩ ነዋሪዎች መልካም ምኞት ገለጻ ልቤ በጣም ሞቋል። በጣም ደስተኛ ነኝ። ይበልጥ ለሰርጉ እየጓጓሁ ነው። ዛሬ ቅዳሜ ነው። ሰርጉ የሚሆነው የነገ ሳምንት እሁድ ነው። ይህ ማለት ለሰርጉ ድፍን ሰባት ቀን ይቀራል ማለት ነው። ስለዚህ እዚህ የማያችሁ እናቶች ሙስሊምም ክርስቲያኑም በተለያየ ባህልና ሃይማኖት ላይ ያላችሁ ሁላችሁም እንዴ ባህላችሁና እንዴ ሃይማኖታችሁ በደንብ ተመካክራችሁ በደንብ በደንብ ተነጋግራችሁበት እስከ ሐሙስ ምሽት የመጨረሻውን የሚገዛዙትን ዕቃዎች፣ የምግብ አይነቶችና አስፈላጊ የተባሉ ነገሮችን ሁሉ እናንተው ተስማምታችሁ በምትፈጥሩት ኮሚቴ አማካኝነት በወረቀት ታሳውቁናላችሁ። እኛ ደግሞ የተጠየቅነውን የተጠየቅነውን ሁሉ በመግዛትና በማዘጋጀት በማስተካከልና ምቹ በማድረግ እንዲህ የምታዩት ሰፊ ግቢ ላይ ከፍተኛ የሆነ የዝግጅት ምዕራፍ ይኖረናል። ከዛ በኋላ የሰፈሩ ሰው አንድም ሚስኪን መሳኪንም ሆነ ሙሳፊር ያለ አድሎ ያለ ምንም ወደኋላ መቅረት ሁሉም ጠግቦ እንዲያድር እፈልጋለሁ። እለቱ በእኔ ሰርግ ሰበብ የእናንተን ምርቃት የማወስድበትና የተራበን ሁሉ መመግብበት እንዲሆን እፈልጋለሁ። ከእኔ ደስታ እኩል አብራችሁ እንድትደሰቱ እፈልጋለሁ። ማንም ምንም እንዳይጎድልብኝ አለ። በእልልታ አደመቁለት። እናቶቹ ገና ከዛሬው ሰርግ አስመሰሉት። አህመድ እንዲህ ብሎ ጨረሰ። እንግዲህ እናንተ እናቶቼ እንጂ ልጆቼ አይደላችሁምና ለእናንተ እንዴት መሆን እንዳለበት አልነግራችሁም። እኔ ሰርግ የመጀመሪያዬ ነው። እናንተ ደግሞ ራሳችሁም ያገባችሁ አብዛኞቻችሁ ደግሞ ከራሳችሁ አልፋችሁ ልጆቻችሁን የኳላችሁና የዳራችሁ ናችሁ። ስለዚህ በሰርጉ ጉዳይ በብዙ መልኩ እንድታማክሩኝ ስለምፈልግ ቤቴ ቤታችሁ ነውና እንዳትቀሩብኝ። እኔ አለና የእናቱን የእናቱን ሊፈልግ መዘጋጀት በውስጡ ዋጥ አድርጎ በዚህ ሳምንት ውስጥ ከሰርጉ ጎን ለጎን አንድ የማስፈጽመው እጅግ በጣም ትልቅ ጉዳይ ስላለኝ እንዲሳካለኝ በዱአችሁም። ምናልባት በዚህ ሳምንት በደንብ ላታገኙኝ ትችላላችሁ። ግን ሁሉንም ኃላፊነት ለእናንተ ለእናቶቼ ሰጥቻለሁ። ልቤን አሳምኜ ስራዬንም በደንብ አድርጌ አጠናቅቃለሁ። እኩል ጊዜው ይደርሳል ብዬ አስባለሁ። ዱአችሁ ጸሎታችሁ ከኔ እንዳይለየኝ። አመሰግናለሁ አለ። በድጋሚ ቤቱ በእልልታና በጭብጨባ ደመቀ። ወይዛዘሬቱ አፍ ለአፍ ገጥመው ስለ ነገሩ ማውራትና መወያየት ያዙ። ቤቱ በሆካታ ተሞላ። አህመድም ይበልጽ ነጻነት እንዲሰማቸውና ቀለል እንዲላቸው ሀዲሞችን ነግሮ ወደ መኝታ ቤት ገባ። ሱለይማን እና መሪየም እንደ ተለመደው ሁሉ በስልክ ያወራሉ። በስልክ እያወሩ ነው። ሱለይማን ከጥቂት ደቂቃዎች በፊት ትላንት ኡማ እዚህ ቤት ለምን እንዳደሩ ምን እንዳጋጠማቸውና ምሽት ላይ ተፈጥሮ የነበረውን ሁሉ ሊጠይቃቸው እሳቸው ጋር ለመሄድ ልብሱን በመቀያየር በመቀያየር በመለባበስ ላይ እያለ ነበር መሪየም የደወለችለት። ግማሽ አካሉን አልብሶ ግማሽ አካሉን ያስቀረው፣ ካልሲዮን እንኳ አንድ እግሩን አልብሶ ሌላኛውን የተወው ሱላይማን፣ አንድ ሰው ድንገት ከውጭ ቢገባ ስልክ እያወራ በፍቅር የከነፈ ሳይሆን ጀማሪ እብድ ነው የሚመስለው። ሱላይማን አልጋው ላይ ተኝቶ እየተፍለቀለቀ ውዱን የሚወዳትን መርየምን እያወራ እያለችው ነው፣ ውዴ፣ ታውቃለህ አይደል፣ የምንገናኝበት ቀን እኮ በጣም ቀረበ። አሁን እኮ ሰባት ቀናት ብቻ ነው የቀሩት አለችው። ሱለይማን ቀለል አድርጎ አዎ፣ በጣም የሚገርም ነው። ጊዜው ይሮጣል ሲሉት ይቆማል፣ ይቆማል ሲሉት ደሞ ይሮወጣል አላት። መሪም ግን አልተዋጠላትም። ይቅርታ አድርግልኝና ማለት ምናልባት እኮ እኔ እራሴ አእምሮዬ የፈጠረው ሊሆንም ይችላል፣ ግን ሁልጊዜ ስለ መገናኘታችንና ስለ ቀረበው ቀናቶች ስነግርህ ቀለል ያለ መልስ ነው የምትመልስልኝ። ማለቴ የምጠብቀውን መልስ ከአንተ አላገኝም። ጉጉትህን ማየት ፈልጋለሁ ግን ላገኘው አለመቻሌ ግራ እያጋባኝ ነው። የሆነ ያልተመችህ ወይም ደሞ ችግር የሆነብህ ነገር አለ እንዴ ውዴ? አለችው ሱለይማን ደንገጥ ብሎ ከቀለበቱ እንዳትወጣበት፣ አይ በጭራሽ እኔ እኮ ታውቂ የለ እኔ አንዳንድ ጊዜ የጓጓሁለት ነገር ይበላሽብኛልና ከልቤ ጓጉቼ ከዛሬ ነገ ብዬ የጠበኩት ነገር አይሳካልኝም። በቃ አውቄ አለመሳካቴን ለመሸፈን ቀለል እንዳደረግኩት እንዳደረግኩት ማመን ፈልጋለሁ አላት። መሪም ብዙ ባይዋጥላትም እንዳልክ እንግዲህ አለችው። ሱላይማን ከርዕሱ እንድትወጣ እንዲሁም በጣም እያሰበበት ስለነበረ ጠየቃት። እኔ ምልሽ ውዴ፣ የአይን ህሙማን አካሚዎች ማለት ወደዚህ ወደ ኢትዮጵያ የሚመጡት ማህበሮች ኢትዮጵያ ደረሱ እንዴ? አላት መሪየም፣ ስለነሱ በተደጋጋሚ እየጠየከኝ መሆኑ ግን ይታወቀሃል። ገርሞሃል አይደል? ይኸውልህማ ሁሉም ሴቶች ናቸው፣ ወንድ የለም ከመሀላቸውና በቃ የዚህ ድርጅታችን የዚህ ካምባኒ ልዑል ቡድኖች ናቸው። በየሁለት ዓመቱ ሶስት የአፍሪካ ሀገራቶች እየተመረጡ ደከም ያሉ ሰዎች አቅመ ደካማዎችን መክፈል የማይችሉት የማይችሉት ጋር ሁሉ እየዞሩ በተመረጡ ሰዎች ላይ በነጻ የአይን ሕክምና ይሰጣሉ። አሁን ስራ ሳይጀምሩ ይቀራሉ ብለህ ነው። ውድና የተከበራቸው ውድ የቻናል ቤተሰቦች ክፍል አስር እዚህ ድረስ አንብቤላችኋለሁኝ። በቀጣይ ክፍል የምንገናኝ ይሆናል። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ለቤት የአዲስ የሆናችሁ ሰብስክራይ ማድረጋችሁን አትርሱ። በቀጣይ ወደሞ አብረን እንገናኛለን። ከተመቻችሁ ላይክ ሽር ማድረጋችሁን አትርሱ። ቤተሰብ፣ ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ እቀበላለሁኝ። ማለት ነው አስተካክል የምትሉኝ ነገር ካለ አብሽሬ እንግዲህ መሪምና አህመድ መሪምና ሱለይማን ይገናኛሉ ወይንስ አይገናኙም? እንዲሁም ደግሞ አህመድ ሰርጉ ይስተካከልለታል ወይንስ ምን ያጋጥማል የሚለውን አብረን የምናይ ይሆናል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።